እንግዲህ ዛሬ ደግሞ ሱመያ እንግዲህ ልጆች ያልቅሰዋል እያለች ነው። በነገራችን ላይ ሴት ልጅ ወደ አባቷ ታደላለች ይባላል። እሱን እንግዲህ ለናንተ ትቻለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ድን የተከበራቸው የሶሳ አበሻ ቤተሰቦች ወያላችሁ በሰላማችሁ ብዝት ብዝት ይበልልን። አለ ሀገራችንን ሰላም ያደርግልን እያልኩኝ ማለት ነው። ዛሬ ደግሞ በአዲስ ቪዲዮ በአዲስ ነገር ተመልሻለሁኝ። ላይክ፣ ሸር፣ ሰብስክራይብ ማድረጋቸውን እንዳትረሱ ማለት ነው እንዳትረሱ ማለት ነው። እንግዲህ ሱመያ እንግዲህ እንደምትመለከቷ ልጆቿን ሰብስባ ልጆቿ እንግዲህ አባታችንን አንጭ ብለዋታል ማለት ነው። በነገራችን ላይ ሴት ልጅ ወደ አባቷ ታደላለች ህጻንኩና ወደ አባቷ ታደላለች ይሄ ያለ ነው ማለት ነው እና እንግዲህ ሱመያም እንግዲህ አባታችንን አንጭ እያሉ ነው ማለት ነው ትልቂቱ ያው ስለአባቷ ልታውቅ ትችላለች አንዳንድ ነገር ማለት በፊትም አብሯት ስለነበረ ማለት ነው የተወሰነ ጊዜ ትንሿ ግን ገና አታውቅም ምንም ነገር ስለማታውቅ እንትን አይደለችም ማለት ነው አልሙ ይሄም ሱመያ አሁን ወደ ራሷ እየተመለሰች መሰለኝ ማለት ነው። ምክንያቱም ለማንኛውም ነገር ቢሆን ለሊዝ ሲባል ምንም ይሆናል ይላል የሀገር ሰው። ለማንኛውም ነገር ልጆች ታ እንደውም ቤተሰብ ለልጆች ነው ቅድሚያ የሚሰጡት ለልጆቻቸው ነው ቅድሚያ የሚሰጡት አይደለ? እናቶቻችን ማለት ነው። እናቶቻችን ለልጆቻቸው ስንት ነገር ችለው የሚኖሩት ለኛ ብለው ነው ዛሬ እዚህ ጋ የደረሱ ማለት ነው። ለእኛ ብለው ብዙ ነገር ችለዋል። እኛ ማናቀው እኛ ያላየነው ብዙ ነገር ችለዋል ማለት ነው። ስለዚህ ሱማያ ደግሞ ያው እንደዚህ አደባባይ ከመዝለሉም ምን ተማለቱም ከግርግሩም፣ ከዛም ከዝህም፣ ከም ብቻ የተፈጠሩ ነገሮች ተፈጠሩ ማለት የተደፋ ውሃ አይታፈስም ይላል። እና አሁንም ቢሆን ቅርብ ነው ሱመያ እያየ እንግዲህ እሱ አውልታ እንደተናገረው ከሆነ ሁሉን ነገር እንደጨረሰ ሊያገባ እንደተነሳ ሁሉን ነገር እንደጨረሰ ተናግሯል ማለት ነው። እንደዛም ቢሆን ደግሞ ባልሽ ነው፣ የልጆችሽ አባት ነው። ለአንቺ ብለሽ ሳይሆን ለልጆችሽ ብለሽ ነገሮችሽን ብታስተካክይ ነገ በልጆችሽ ታገኘዋለሽ። የልጆችሽ ደስታ የአንቺ ደስታ ነው። በቃ ከምንም በላይ ያኔ መጀመሪያ እናንተ ብቻችሁን ስትኖሩ በቃ ለራሴ ነው የምኖረው ራሳችሁን ነው ሁሌ የምታስቀድሙት ግን ልጅ ሲመጣ ደግሞ ለልጅ ነው የምትሆኑት የልጆቻችሁን ደስታ ነው የምታዩት የእሱን ደስታ ስለሆነ እሱ እንግዲህ እንደምታዩት እንግዲህ አረብ አግብቷል ያለውን ነገር ብር ከፍ ያለው ብሏል ያለውን ነገር ጨርሷል በግማሽ በግማሽ ኒካህ ነው የሚቀረ ብሏል ማለት ነው ኒካህና ሰርግ ያ ነገር ደግሞ ከሆነ ደግሞ አረቦች ደግሞ አንዴ ካጨ አጨ ነው ማለት ነው። ግዴታ ነው ኒካውን እንትር ብሎ መውሰድ ያለበት ማለት ነው። የእሱ ከሆነች የእሱ ከሆነች ነው ማንም ማግባት ወይም ደግሞ የእሷን አባት መጠየቅም እሷንም ማናገር አይችልም ማለት ነው። ስለዚህ እንደዚህ እንደዚህ ከሚሆን ሌላ እዛ እዚህ መወዛገብ ወይም መዘጋዘግ ከሚሆን በቃ ሱማያ እንዲን እንዲን ብትመለሽ በቃ መሸነፍ ያለ ነው። ተሸንፈሽ ያለውን ነገር ባልሽ ነው ቁጭ አድርግሽ፣ ስህተቱን ነግረሽ፣ ማረም ያለብሽን አረመሽ፣ ለልጆችሽ ስትይ ይህን ነገር ብታድርጊው ወይ። አንዳንድ ነገሮች የማይደረጉ ነገሮች አሉ፣ የማይሆኑም ነገሮች አሉ። እሱ ያለ ነው ግን የሚሆኑ ነገሮችና ደግሞ ቀላል ነገሮች ከሆኑ። እነዛን ነገር ብታስተካከይ ብታስተካከይ እና ነገሮችን ተነጋግራችሁ ተራርማችሁ ወደ እንትራችሁ ብትመለሱ ባይኔ ማለት ነው። እኔ እንደኔ እንደኔ ማለት ነው። ለምን ብዙ ነገር አሳልፈዋል። በነገራችን ላይ ስየነት ሄድ ዛሬ አይደለም ማለት ነው። በጣም ብዙ ረጅም ነገሮች ስላሳለፉ ያን ነገር ወደ ኋላ ብለው ወደ ፊት ቢጓዙ ባይኔ ማለት ነው። ነገሮች እኮ ይኖራሉ እንኳን በትዳር ላይ አይደለም እግርና እግር ራሱ ይጫጫል። በትዳር ላይ ደግሞ ሁሉ ነገር አለ ብዙ ነገር አለ እና እንግዲህ ሱመያ የምርም ልጆቹ አልቅሰውባት ነው መሰለኝ። ቪዲዮም እየሰራች አይደለም፣ ምንም እያደረገች አይደለም። እስካሁን ድረስ ሰኢድ የምን ቪዲዮ እነዛን ነገሮች ካደረገ ወዲህ ሀዋም ተናግራለች ራሷን። በነገራችን ላይ ሀዋ ራሱ ተናግራለች ራስ ወደ ራስ ተመለስ፣ ወደ ቀልብ ተመለስ፣ ከቀልብ ሁን፣ ከራስ ጋር ሁን ብላለች ማለት ነው። እውነት ነው። ግን እሱ ኢትዮጵያ ያሉትን እሷ ስለምታገኝበት፣ ሀላስ በቃ ኢትዮጵያ ያሉትን እሷ እያገኘችብ ስለሆነ ስለዚህ አማራጭ ሳኡዲ ማነው የመን ያሉትን ሂጄ ቀጥታ ምክንያቱም የመን ወይም በውጭ ሀገራት ያን ያክል እንደ ቁጥራቸውን ለማገኘት ትንሽ ይከብዳል። ሁለተኛ ደግሞ ከማንም ፍቃድ ከሱ ፍቃድ ውጭ ደግሞ ማንንም ሞታ ላታናገር ትችላለች። ብቻ የሚሰጣት ነገር አለ። ገባችኋ? ያ ነገር ስለሆነ ነው ማለት ነው። እንግዲህ እስኪ ዛሬ እስኪ ምን ተሰማችሁ? ትናንት ሰራለሁ ቪዲዮ ቪዲዮ ብዬ ነበረ ማለትን አልተመቸኝም ማለት ነው። ታቆይ ልህ አልተመቻችልኝም አለሁም አካውንቲን ትር እያለብኝ ነው። እስኪ ላይ ካድርጉልኝ አካውንቲ በጣም ምን እንደሆነ አላውቅም ተመቷል ተመርቷል የሚባለው ምን እንደነካው አላውቅም ማለት ነው። እና አንዳንድ ነጥሮችም ስላጋጠሙብኝ፣ እሺ ላይ ካድርጉልኝ የምር ሸር አድርጉልኝ። አንድ ቀን ውለታ ከፋይ ይሆናለሁ ማለት ነው እና ሸር አድርጉልኝ፣ ላይክ አድርጉልኝ። እንግዲህ ሱመያ እንግዲህ በቀጣይ ደግሞ ኢንሻአላህ ስትመጣ ከባሏ ጋር ተመልሳ ልጆቿን ይዛ ባሏን ይዛ ትመጣለች የሚል ተስፋ አለን ማለት ነው። ልጆቿን እና ባሏን ይዛ ትመጣለች የሚል ተስፋ አለን፣ በጉጉት እንጠብቃለን ማለት ነው። እንግዲህ እስኪ አዲስ ነገር ምን ይመጣ ይሆን? እርግጠኛ ነኝ ልጆቹ ካለቀሱ